አሁንም እኮ ዓለሙ በጃነ ምን ይሄድ በሽተኛ ሁሉ ብሎ ተብላ ዝም ብሎ ይበላል፣ ግን መብል አላዳነውም። የዳነ በሽተኛ አለ የለም። ቢጾም ግን ሁሉ ይድን ነበር። ይህንን አባቶች አረጋግጠውታል። ስኳሩም፣ ኮሌስትሮሉም፣ ግፊቱም ሌላ ሌላውን በሽታ የያዛቸው አባቶች ታዞላቸው ጾሙ አትጾሙ ሁሉ ተብሎ አብይ ጾም እንፍልሰታን እንዴት እንሽራለን ብሎ ጾሙ። ዝም ብለው ሳይታከሙ መድሃኒት ሰው ወስዶ ለቅድ ነው አለ። አሁን ብዙ አባቶች በየገዳሙ አሉ፣ ብዙ ተሞክሮ ያላቸው ብዙ አባቶች አሉ። ጾም መድሃኒት ነው፣ መብል አያድንም። እሱም እንዳለው ወንጌሉ ላይ አኮ በህብስት ክመዘ ያዩ ሰው ሰው በመብል አይድንም አለ። ሰይጣን እኮ ነው ይሄን ብላ ብሎ አቀረበለት። አይ አንተ ሰው እኮ በመብላ አይድንም። እንግዲህ አባፍ ነው በቃል እግዚአብሔር ነው። እግዚአብሔርን ቃል በመናገር በመጸለይ በጾም በጸሎት ነው የሚድን ብሎ እንደተናገረ አሁንም ዓለሙ ቢጾም ይድን አሉ ነው ለመናገር። አሁን ግን አጠቃላይ ሞተ ተመውጡ ብትበሉ የሞት ሞት ሞት አላችሁ አይደል? በቃ አሁን እኮ የሞት ሞት ነው ሁለት ሞት ልክ ያዳምና የህዋን አካሄድ። ዛሬ ስናየው ልጭ ሁሉ ይታየናል ብትበሉ የሞት ሞት ትሞታላችሁ ነው ያላቸው አሁን ደግሞ ጾሙን እየሻርነ እየበላነ የሞት ሞት እየሞትነ ነው አንድ በስጋችን አልዳንም አይደል ደግሞ ነገ ጾሙን ስለሻርነ የሞት ሞቱ ደግሞ የነፍሳችን ይጠብቀናል ለውጣሉ የለውም ያው እኮ ነው አለም እኮ ብንድን ጥሩ ነበር ንስሐ እንገባ ነበር ግን አንድንም ስለዚህ በልታችሁ የሞት ሞት ሞት አላች ስለተባለ፣ ጾመን ብንሞት ይሻላል። ግን አንሞትም። ውነቱን ለመናገር ሞክሩት። ምንም የሚሞት ሰው የለም። አትብሉ ያለውን ቃል ተጠበቅነ ጾሙን አሁን ብናከብረው ስኳር የሚሁን ምን የሚሁን መድኃኒት ነው ጾሙ ማለት ነው። ለስኳርም ለምንም ፍቱን መድኃኒት ነው፣ መድኃኒት ነው እና ምን ለማለት ነው እኔ ያመጣሁት እባብ እንኳን ብስል ነው አርባ ቀን ይጾማል ለማለት ፈልጊ እባብ ብስል ነው ወዳ ብስልነቱን እንኳን ጌታም በወንጌል አረጋግጦለታል። ማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ እፌንወክሙ ከመ አባግዕ ማእከለ ተኩላት፣ እንደ በጎች ወደ ተኩላዎች በተኩላዎች ማከልካቸዋለሁ አለ ካለ በኋላ ኩኑ የዋሃነ ከመ ርግብ፣ እንደ ርግብ የዋዎች ወጣ የዋሃነ ከመ አርዌ ምድር እንደ እባብ ልባሞቹ ነው ብሏል። የእባብን ልባምነት እግዚአብሔር መስክሮለታል። ታዲያ ልባምነቱ ሲነገር በጣም ሰውነቱ ሲገዝፍ ይላል። ሲወፍር ሲገዝፍ መሄድ ያቅተዋል። በልቡ ስለሚሄድ ማለት ነው፣ እግር ስለሌለው እዚያው ከብለል። ከብለልን ማምለጥ አይችልም። እኛ እኮ አሁን እግራችን ስለሚሄድ ነው እንጂ እንደሱ በሆዳችን ንሄድ ስንት ግዙፍ ሰው አለ። በእግር እንኳን መንቀሳቀስ ያቃተው ስንታለ እንኳን በሆዱ ሂዶ አይደል? ተኝቶ እንኳን መገላበጥ የማይችል ስንታለ አልጋ ላይ አይደል? እና ግዘፍ ግዘፍ ይባላል። ይሄ ምን ማለት ነው? ክብደት፣ የሰውነት ክብደት እና ባብ ሆድ እንጂ እግር የለውም እና የሚሄድም በሆዱ ነው የሚሸከምም በሆዱ ነው። መሸከሚያውም ሆዱ ነው። መሄጃውም እግሩም ሆድ ነው። ሁሉ ሆድ ነው። ሆዱ ተብሎ አይሞላም ይባላል እባብ። አንዳንድ ሰው ሆዱ ካልሞላ ምን እባብ ይመስል ይላል። እባብ ሰውነቱ ሁሉ ሆድ ነው። ዘንዶም ክፍት ነው ውስጡ። አሁን ዘንዶ ሲውጥ ሰው ዝም ብሎ ውስጥ ለውስጥ ይገባል፣ ያስገባል። አንዳንዶቹ ሆዱን እየቀደዱ የሚወጡ ሰዎች አሉ። እና እባብ ሁለንተ ነው አጥንት የለውም። ስጋ ብቻ ነው ለዚህ ብሎ መብላት ነው። አሁንም ያለልክ የሚበላ ሰው እባብ ሆዳም ነው፣ ዘንዶ ማለት ነው። ዋጥ የሚወጥ መጥኖ ነው የሚበላ ሰው መብላት ያለበት። እና ሰውነቱ ሲከብደው ሲገዝፈው፣ መንቀሳቀስ ሲያቅተው፣ አንዱ ያገኘኝ እንደዚህ ይቀጠቅጠኛል ይልና በራሱ ሕክምና እናለው ጠበበኛ አይደል ሐኪም ነው። ይመራመራል፣ ሰውነቱን ይለካል፣ ግዘፉን ይለካል። ቀድሞ የነበረው ሰውነቱና አሁን ያለው ሰውነቱን ይለካል በጅራቱ። ጅራቱ እስከ እስከዚህ ያመጣታል፣ እስከ ጆሮ ድረስ ያመጣል። ሰውንም የሚነድፈው በጅራቱ ነው። ያ ተካና የነገር ከብዷል እና እንዴት ላቀለው? ስፖርት እንዳይሰራ እግር የለው፣ እንዴት አድርጎ ያቀለዋል? እንዳይሮጥ ከብዶታል። አማራጭ ምንድነው? ምግብ መቀነስ ወይም መተው። መጽሐፍ ይመሰክራል እባብ አርባ ቀን ሰውነቱ ሲከብደው ግዙፍ ሲሆን አርባ ቀን አይበላም። አፍን እንድቻርጎዝም ጾመኛ እርግጥ እሱ ጾመኛ ነው ለማለት አይደለም፣ ግን አርባ ቀን ምግብ ተከልክሎ እንዴት እራሱን እንደሚያስተካክል ሕይወቱን እንዴት እንደሚያስተካክል ሕይወቱን ማለት ነው። ሕይወቱ ኋላ አርባ ቀን ሲጾም ሲቆይ ሰውነቱ እየቀነሰ እየቀነሰ እየቀነሰ እየቀነሰ በጣም ይስተካከላል። እዚያ ሲቀንስ ትንሽ ይሞክራል። ምን ያህል ቀንሽ ያለው ይላል። ትንሽ ይሞክራል እስከ አርባ ቀን ድረስ እንዲህ ያለ ስፖርት ይሰራል። እዚያ በኋላ አርባ ቀን ሲሞላው የጥንቱ የመጀመሪያ ሰውነቱ ይመለስለታል። ሲልሞክር ብሎ ሸርር ብሎ ሲሄድ እዚያ ገዝፎ የነበረው አካሉ ቅርፊት አለው። ውስጡ ስለቀነሰ ያ ቅርፊቱ ይቀራል። አሁን በየጫከው ስንሄድ የባብ ልብስ እናገኛለን። እንዴት አወለቀው ቢባል ባርባ ቀኑ ነው የሚዋልቀው። ያ ግዙፍ ልብስ ነው ጋውን ማለት ነው። ጋውኑን ያዋልቀዋል። እዚያ በኋላ ታደሳል። እንደልቡ ይኖራል። ጾም እንኳን ለሰው ለባቢ ይጠቅማል ማለት ነው። እና የኛ ደግሞ መንፈሳዊ ህይወታችን፣ ስጋዊ ህይወታችን የሚቀለነ ስም ጾም ነው። ህይወታችን የሚገነባ በጾም ነው። በጾም ያልተገነባ ሰብና ጾም ያላገኘው አካል ጾም ያልሞረደው አካል ያልተሞረደ ቢላዋ ማለት ነው። ያልተወረደ ጉዳ ቢላዋ ደግሞ አይቆርጥም አይደል? በጾም ያልተስተካከለ ሰውነት ደግሞ ሰይጣን ድል መንዛት አይችልም። ሰይፍ እኮ ነው። ሰው እኮ በሰውነቱ ሲሰግድ ሲቆም፣ ቁሞ ሲጸልይ ሲሰግድ፣ ጎንበስ ቀና ሲል፣ ቁሞ ሲያስቀድስ ሲጸልይ፣ በጾም ሰውነቱ ሲስተካከል ያን ጊዜ ማን